ቆምጨ አምባው የዘመነ ደርግ አለቃ ገብረሃና ይሉታል። ደረጄ ደስታ እንዲህ ጽፎታል። በአንድ አጋጣሚ ስለ ቆምጨ አምባው ያልሰማ ሰው መቼም አይገኝም። እኒህ የጎጃም ክፍለ ሀገር ያንድ ወረዳ ገዢ የነበሩ ስመገናና ሰው አሁን በቀይ ሽብር ወንጀል ተከሰው በስር ላይ ይገኛሉ ይላል። ያኔ እንደ ጻፈው እነሆ ስለ ቆምጨ አምባው ጥቂት እናውጋ። ቆምጬ አስተዳዳሪ ሳሉ የአንበሳ ስዕል አሰርተው ከግርጌው ጎጃም አንበሳ ነው የሚል ጽሑፍ አሰፈሩበት። ሕዝቡም በዚህ ተደስቶ ሲኖር ሳለ ገበሬው ግብር በጊዜ አላስገባም ብሎ አስቸገራቸው። ይህን የቆምጨ ገበሬውን ሰብስበው አሁን ይህን አንበሳ ላም ላድርገው በማለት ግዳጁን እንዲወጣ አደረጉት ይባላል። አሁን በቆምጨ ስም የሚነገሩ በርካታ ቀልዶች አሉ። ያለማጋነን ቆምጨ የዘመነ ደርግ አለቃ ገብረሃና ነበሩ። እርሳቸው ግን ይህን ክብር በመቀዳጀታቸው ደስተኛ አይደሉ። ብቻ የትም ቦታ በሚሄድበት ጊዜ ሰዎች ይጠቋቆሙብኛል። በብዛት ዞረው ያዩኛል። እኔ ሰዎቹን አላቃቸውም። አሁን በሕያ ሰሞን እንኳን አዲስ አበባ ሄጄ ነበር። ቅደም እንዳልኩ ልጄን ጠይቄን፣ የመጣሁትኝ እዚያ አንድ ለቅሶ ነበር። እዚያው ነው ደርሼ የመጣሁትኝ። እና ታዲያ ያው ያው እዚያ ያው እዚያ ይሉኛል። እንዴ እኔ አልሰራኩ አልቀጠፍኩ፣ እኔ ከሰው የተለየ ሥራ አልሰራሁ። እና ይህ ሁሉ እኮ ሰው ያወጣልኝ ስም ነው ይላሉ። ስለ ቆምጨ ሲነሳ አያሌ ቀልዶች ትዝ ይሉኛል። እኒያ በቆምጨ አምባው ስም የሚነገሩትን ቀልዶችና የግለሰቡን ሕይወት በተመለከተ ቃለ ምልልስ አዋህጄ እንዲህ አቅርቢዋለሁ። ትክክለኛ ስሞ ማን ይባላል? ቆምጨ አባው ይልማ እንደዚያ ነው የምባለው። የሕይወት ታሪኮም ባጭሩ ይንገሩኝ። በ1933 ጎዛምን ወረዳ ውስጥ ማያ አንገታም ቀበሌን የተወለድኩት። ከዚያ ለትምህርት እንደደረስኩኝ እናትና አባቴ ቤተ ኢየሱስ የተባለ ትምህርት ቤት አስገቡኝ። ከዚያም ዳዊትና ድጓ፣ ጾመ ድጓ ወጥቼ ደብረ ኤልያስ ቅኔ ትምህርት ቤት ገባሁኝ። እዚያ እንደ ገባው በሽታ ገባ። አባቴ ከዚያ አውጥቶ አገሬ መልሶ ወሰደኝ። አያይ በሽታው ይበርዳ ልመልሰህ፣ እዚያው ጨምረኝ ብለው አባቴ እምቢ አለኝ። ከዚያ እዚያው ደብረ ኤልያስ ትምህርት ቤት ገባሁና የስድስተኛ ክፍል ትምህርቴን አጠናቀቅሁ። ከዚያም በነበረው ባህል መሠረት በልጅነቴ ጋብቻ መሠረትኩ። አሁን የአስር ልጆች አባት ነኝ። ከዚያ የእናቴ አባቴን ከብቶች ገንድ የሚባል በሽታ ገብቶ ስለፈጃቸው በ1958 ወህኒ ፖሊስ በወታደርነት ተቀጠርኩኝ የአስር አለቅነት ማዕረጌን እንደያዝኩ በ1971 የወረዳ አስተዳዳሪ ሆኜ ተሾምኩ። እስከ ስድስተኛ ክፍል ብቻ ነው የተማሩት። በወረዳ አስተዳዳሪነት ከቢሁኝ የደብረ ወርቅ እንደተዛወርኩኝ ከሰባተኛ እስከ ዘጠነኛ ክፍል ትምህርቴን ፈጽሜ በትልዕኮ የአስራ ሁለተኛ ክፍል ትምህርቴን አጠናቀቅ የት የት ቦታዎች ሰርተዋል? ቢሆን እነሴ እናርጅናው ጋር አቸፈር ማቻከል ወረዳዎች በወረዳ አስተዳዳሪነት ሰርቻለሁ። የሰሯቸው ምን ምንድን ናቸው? እንግዲህ እኔ በተዘዋወርኩበት ወረዳ ሁሉ ትምህርት ቤቶች፣ የጤና ማህበራዊ መገልገያዎች፣ መንገዶች፣ ንጹህ የመጠጥ ውሃ ያልሰራሁበትና ያልመሰረትኩበት የለም። በተለያዩ ወረዳዎች ከሀያ በላይ የሚሆኑ ትምህርት ቤቶች፣ ከአስር ያላነሱ ክሊኒኮች፣ አንድ የጤና ጣቢያ ሰርቻለሁ። የተለያዩ የስፖርት ማዘውተሪያ ስራዎችንም ሰርቻለሁ። በዚህ መስክ ለምሳሌ በሞጣ ዙሪያ አንድ ከፍተኛ የስፖርት ሜዳ አዘጋጅቼ በ1977 የኢትዮጵያ ጥቅደም ዋንጫ ውድድር እንዲደረግበት አድርጌያለሁ። ከዚህ በተጨማሪ በተለያዩ ብሔራዊ ዘመቻዎች ማለትም በመሠረተ ትምህርት ዘመቻ፣ በተለያዩ የጤናትን ነክ ዘመቻዎች፣ በክትባትና በመሳሰሉት ሕዝቡን በማንቀሳቀስ ከዓለም አቀፍ ድርጅቶች ሳይቀር ሽልማትና እርዳታ ጌተናል። በእነዚህ ዘመቻዎችም ሆነ ግብር በማሰባሰብ ሂደት የተስተካከለኝ አልነበረም። አንደኛን ሁል ጊዜ የማውጣው ሬዲዮና ጋዜጣ ይጠቀማሉ የሚባለውስ እንዴ ሱማ ዋናው ነው እንጂ የእኔ ዋናው ማበረታቻ እሱ ነው። በቀጥታ የተሰራውን ስራ ውስጄ በራዲዮና በጋዜጣ አስነግርለታለሁ። ያንን ጋዜጣ ደግሞ ባሕር ዳር ወይም ደብረ ማርቆስ በመውጣት ቶሎ አምጥቼ እየው፣ እንዲ ያለ ስራ ብትሰሩ ስማችሁ በጋዜጣ ወጣ። ያንን ጋዜጣ ውስጄ ቢሯቸው ላይ እለጥፈዋለሁ። ያኔ የገሌ ስም በሬዲዮ ተጠርቶ በጋዜጣ ወጥቶ የኔ ቀበሌ ሊቀር ነው ወይ እያለ የሚቆጭ ይበዛል። እንዲያውም የኛ ለምን አይነገርም ባዩ እየበዛ ስለመጣ የሰራኸውን አይቼ ትክክለኛ ሆኖ ካገኘት ይተላለፍልሃል እምላቸው ብዙ ነበሩ። የእርሶስም ብዙ ጊዜ በራዲዮ ይተላለፋል? አዎ፣ እንዲያውም ማስታወቂያ ሚኒስትር የቆምጨ አምባው ነው። ሁል ጊዜ የሚናገረው እሱ ነው። እሱ ገዝቷችኋል። ጋዜጠኞች ሲሄዱ ይጋብዛቸዋል፣ ቢራ ያጠጣቸዋል፣ መስተንግዶ ከባድ ነው እያሉ ይሰድቧችኋል። ይህን ግን የሚያወሩብኝ እንደኔ መስራት የተሳናቸው ሁሉ ናቸው። ታዲያ እነሱ ሜት አለ ስራ የሰራችሁትን አሳዩትና እናስተላልፍላችሁ ሲሏቸው ምንም የለም ራዲዮ ሲሉ ትዛለኝ። ይህስ ምንድነው? አንድ ቀን እርሶ አውቶቡስ ውስጥ ሆነው ወደ ክፍለ ሀገር በመጓዝ ላይ ሳሉ እንደ አጋጣሚ የዜና ሰዓት ነበርና ዜና ሲወራ የእርሶ ስም በመጠራቱ ሹፌሩን አቁም አቁም በማለት ወደ መንገደኞቹ በመዞር ስሙ ቆምጨ አምባው ማለት እኔ ነኝ ብለዋል። ይህ እኮ ሐሰት ነው። ጨርሱ ከአንደ በት አልወጣም። ለማንኛውም ጥያቄው መቅረቡ ደስ ነው ያለኝ። ይሄ ሊወራብኝ የቻለው እንዴት መሰለ ገና የወረዳ ወረድ አስተዳዳሪ ሆኜ ቢሆን እንደሄድኩኝ አንድም ወፍጮ በወረደው አልነበር እና ደካሞች፣ እርጉዞች፣ ሴት አገልጋይ ከድንጋይ እያፋጩ ፍዳዩ ነበር። ስለዚህ ህዝቡን አስተባበርኩና አስራ አምስት ሺህ ብር እንዲያዋጣ አድርጌ ወፍጮ ቤት አስተከልኩ እና ያ ወፍጮ ተገዝቶ ስራ ሲጀመር በሞጣ አውራጃ የሚገኘው ወፍጮ ሥራ ጀመረ ተብሎ በሬዲዮ ተነገረ፣ እና በሥራና በልማት የቀደምኳቸው ወረዳ አስተዳዳሪዎች ያንን አስወሩብኝ። ሌላም ተወርቶብኛል። ያኔ ኢምፔሪያሊዝም የሚባል ነገር ነበርና አንዱ ተነስቶ ክፍል ውስጥ ሲያወራ ብዙ አገሮች ከቅኝ አገዛዝ ነጻ በመውጣታቸው ኢምፔሪያሊዝም ዕርቃኑን ቀርቷል ብሎ አለ እና ቆምጨ አምባው ብድግ ብሎ ቁጭ በል አንተ ውሸታ ኢምፔሪያሊዝም እርቃኑን ሲሆን ሽንት ቤት ነው ወይ? ቆሞ ያየኸው? የት አባክ ያየኸውን ነው የምታወረው አለው። እየተባለም ይወራብኛል። እኔ ግን አላልኩ። በተረፈ በፖለቲካ ትምህርት ቤት ውስጥ ትዝ የሚለኝ አንድ ጊዜ ተከስሼ ነበር። ትምህርት ቤቱ አካባቢ የሆነ ቡድን የልማት አስተባባሪ አድርገው ነበር እና እኔ የልማትና ስራ የለመድኩ ስለሆነ ካድሬዎቹ ሌዘራቸውን ወርቃቸውን አድርገው ሲንጎራደዱ እኔ ቱታ ለብሼ ሰራ ነበር እና ውሃ እጠልፋለሁ፣ ድንጋይ እፈነቅላለሁ፣ ምን እላለሁ እና በአንደዚህ የሶስት ሜዳ ቆፍሬ ጨረስኩ። ይህንን ያዩ ካድሬዎች ኦ ብለው ከሰሱኝ። ገበሬውን አምጥታችሁብን በቁፋሮ ፈጀን ብለው አመለከቱብኝ። አንሠራም ብለው አመፁ እና እኔም አልሰራም ካሉ ይቅር እንጂ የምን ክስ የምን ጣጣ ነው ብዬ ተከራከርኩ። ኋላ ከሰራችሁ ስሩ ተብለው በእነሱ ተፈረደ። እንግዲህ የማስታውሰውን ይህንን ነው። ከቀድሞ ባለስልጣናት ጋር የነበረውስ ግንኙነት እንዴት ነበር? ከፕሬዚዳንት መንግስቱ ኃይለማርያም ጋር ይተዋወቃሉ? ከፕሬዝዳንቱ ጋር የሚያገናኘን ነገር የለም። እኔ አግቻቸው አላቅም። ግን እኔ ያልተናገርኩትን ነገር እየተናገሩ ብዙ ነገር ተወርቷል እና እኔም መሰጋ ነበር። ግን የደረሰብኝ ነገር የለም። ለምሳሌ አንድ ዜ ምናሉ፣ በአንድ ወቅት ሊቢያና ቻድ ተጣልተው ነበር። እና ያኔ ደግሞ የወቅቱ የአፍሪካ ሊቀመንበር ፕሬዚዳንት መንግስቱ ነበሩ። እና ካሳ አራጋው ቆምጨን ጠርተውት፣ ቆምጬ አንተ እኮ ጎበዝነህ፣ እና በአንተ አስተያየት የሊቢያና የቻድ ግጭት ምን ይመስልሃል? ብለው ጠየቁት እና ቆምጨም፣ እንዴ እኔም ምን ትጠይቁኛላችሁ? ሊቀመንበር መንግስቱ ያልቻሉትን ሄጀ ላስታርቅላችሁ ነው አለ ብለው አሰሩብኝ። እና በሌላ በኩል ደግሞ እኔ ከባለስልጣናት ጋር ግንኙነት የለኝም። እንዲያውም ያን ያህል ስደክም ለአውራጃ አስተዳዳሪነት ስሾም ስሜን በፍሉዳ አጥፍተው ሌላ ሰው ሾመውበታል። ሌባ ሳይወዱም የሚባለው ሌባ አልወድም። አንደዚህ ቢሆን ወረዳ እያለሁ ሌባ በጣም በዛብኝ። ይሰርቃሉ የተባሉትን ሁሉ ጠራሁና ጠመንጃ እያሸከምኩ ሾምኳቸው። በሉ እንግዲህ ጠብቋልኩና ሁለት ሁለት ካርታ ጥይት ሰጥኋቸው። እናንተ ታጠፋላችሁ ተብሎ በምስጢር ተነግሮኛልና እስቲ አሁን የሚያጠፋውን እናያለን። እናንተ ግን ጠብቁ ብዬ አደራ አልኳቸው። ከዚያ ከብታ ይሰረቅ ምን አይሰረቅ ሌባ ቀጥ። ታዲያ ልቆ የት ብሎ አንደዚህ እንደው ልብ የጠረጠረና ጋበዝኳቸውና ረቂጤ እየጠጣን አይ የእናንተ ነገር አሁንም ትሰርቃላችሁ አሉ። ምን እየለመንኳችሁ መሳሪያ መክፈፍ ማሰሩ አይረባም ያጣላልስለዚህ ስለዚህ አረባካችሁ አልኳቸው። በዚህ ጊዜ አንዱ ሞቅ ብሎት ነበርና፣ አያያያ ቆምጨ፣ እኛ እኳ አንሰርቅም፣ ብንሰርቅም ከእርሶ አገር አይደለም ከዳሞት ነው አለና አረፈው። እና እኔም ለመቷቸውን አወቅኩ እና እንዲያ እያደረኩ ነው ሌባ የሚይዘው። ከማባረር ከማሰር እንዲቀርቡ እያጫወቱ እያጫወቱ መያዝ መክሮ መመለሱን እመርጣለሁ።